ኦሮሚያ ክልል ምስራቅ አርሲ ዞን በታጣቂዎች በተፈጸመ ጥቃት የሟቾች ቁጥር 25 መድረሱ ተሰማ። የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል ብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሂዷል በማለት ተሳለቁ። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም አትኖርም። በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በጥቅምት ወር ብቻ በታጣቂዎች በተፈጸመ ጥቃት 25 የኦርቶዶክስ ሃይማኖት ተከታይ ንጹሐን መገደላቸውን የኦርቶዶክስ ቤተክርስቲያን ቴሌቪዥን ዘግቧል። ከሟቾቹ መካከልም ስምንቶቹ የአንድ የቤተሰብ አባል መሆናቸው ተረጋግጧል። በዞኑ ጉናና መርቲ ወረዳዎች ድንበር ጥቅምት አስራ አራት 17 ሰዎች መሞታቸው የተረጋገጠ ሲሆን ጥቃቱም ሃይማኖት ተኮር ናቸው ተብሏል። በሸርካ ወረዳ ሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ሌሊት ሶስት ሰዎች ተገድለዋል ተብሏል። በሆንቆሎ ዋቢ ወረዳ ደግሞ ጥቅምት 18 በተመሳሳይ አምስት ሰዎች በታጣቂዎች መገደላቸው ተሰምተዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሂዷል በማለት ተሳልቀዋል። የማነ የብልጽግና ባለስልጣናት አሰብ ወደብ ያላት የህዝብ ብዛት የኢትዮጵያ ከተሞች ካላቸው እጅግ ብዙ ህዝብ ጋር ሲወዳደር እጅግ አነስተኛ ስለመሆኑ ነግሩን ጀምረዋል በማለት ተችተዋል። የማነ ማክሰኞ ዕለት በኢትዮጵያ ፓርላማ ውስጥ የተሰማው ትርክት በተቻለ በድርድር፣ ካልተቻለ ወታደራዊ ወረራ የአሰብን ወደብ ባለቤት እንሆናለን የሚል ይዘት አለው ብለዋል። የቅኝ ግዛት ትርክት ሲቃኝ የኖረው የማራኪ በሚመስሉ አመክኖዎች ወይም ህዝቦችን የማሰልጠን ተልዕኮ በሚል ምክንያት ነበርም ያሉት የማነ ሞኛሞኝ የሆነ ብልጽግና ትርክት ግን በዘመናዊ ታሪክ ተሰምቶ አይታወቅም ሲሉ ተደምጠዋል። ይህን እንዳለ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ለጉብኝት ወደ ካይሮ መግባታቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽን ለአምስት ቀናት ለመጎብኘት ዛሬ ከአስመራ ወደ ካይሮ ተጉዘዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ዛሬ ሐሙስ፣ ጥቅምት 20 ቀን 2018 ዓ.ም እንደዘገቡት ፕሬዝዳንት ኢሳያስ ግብጽን የሚጎበኙት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ባደረጉላቸው ግብዣ ነው ሲሉ ተደምጠዋል። ሁለቱ መሪዎች የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር ለሁለቱ ሀገራት በሚጠቅሙ አካባቢያዊና ዓለም አቀፋዊ ጉዳዮች ላይ ይወያያሉ ተብሏል። ፕሬዝዳንት ኢሳያስ በቅርቡ የተገነባውን የግብጽ የታላቁ ቤተመንግስት ቤተመዘክር ሙዚየም በመጪው ቅዳሜ በሚመረቅበት ድግስ ላይም ይገኛሉ ተብሏል። የሁለቱ ሀገራት መሪዎች በጋራና አካባቢያዊ ጉዳዮች ላይ ይነጋገራሉ የተባለው ሁለቱም መንግስታት ይሳተፉበታል የሚባለው የሱዳን ጦርነት በነበረበት ወቅት መሆኑ ነው። በግብጽ በኤርትራ እና በሌሎችም የአካባቢው ሀገራት ይደገፋሉ የሚባለው የሱዳን መከላከያ ኃይል በተባበሩት አረብ ኤሚሬት ይደገፋል በሚባለው በሱዳን ፈጥኖ ደራሽ ጦር ጠላቱ ባለፈው ሳምንት ማብቂያ ዳርፉር ውስጥ ሽንፈት ገጥሞታል። ከዚህም በተጨማሪ ፕሬዝዳንት ጉብኝት ኢትዮጵያ በህዳሴ ግድብ ሰበብ ከግብጽ ወደብ ከግብፅ በወደብ ጉዳይ ደግሞ ከኤርትራ ጋር የገጠመችውን እሰጥ አገባ ባየለበት ወቅትም ሲሆን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ከሀገሪቱ ምክር ቤት አባላት ለተነሱ ጥያቄዎች በሰጡት መልስና ማብራሪያ ለኢትዮጵያ የቀይ ባህር ጉዳይ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ማለታቸውን ተከትሎ ነው።